ሰላም ሰላም ውድ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ጋር ሁሉ መልካም ሁሉ ሰላም። እንኳን ወደ አቤ ፊደል አካዳሚ በሰላም መጣችሁ እያልኩኝ ዛሬም እንደተለመደው የአማርኛ ተከታታይ ትምህርቶችን እየላችሁ መጥቻለሁ። ያው ይህ ትምህርት ደግሞ ሁሌም እንዲደርሳችሁ ከፈለጋችሁ ሸር፣ ላይክ እና ሰብስክራይብ እያደረጋችሁ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም በተለያዩ የሶሻል ሚዲያ አማራጮች ትምህርቱን ኦንላይን እያስተማርን እንገኛለን። ኦንላይን መማሪያ የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ እኛን ማግኘት ትችላላችሁ። ከዚህ በፊት ደግሞ ያላያችሁት ቪዲዮ ካለ ባለ ሁለት ወይም ብዙ ሰርተናል፣ ባለ ሶስትም ከዚህ በፊት ሶስት ቪዲዮ ሰርች ሰርቻለሁን እሱን እየገባችሁ ማየት ትችላላችሁ። ከመጀመሪያው እስከ መጨረሻው ከፊደሎች ጀምሮ የሰራው ስላለ ያንን ቪዲዮ እየገባችሁ እንድታዩት ልነግራችሁ ወዳለሁኝ። ዛሬ ቀጥታ ወደ ትምህርቱ እንሄዳለን። በደንብ ተከታተሉ እሺ። ከዚህ ስንጀምር መ የምትል ናትች ማለት ነው መ መ ፈዛዝ፣ ዘ፣ እዚህ ጋ ዘ እንላለን። ዘ እዚህ ደግሞ ነ፣ ነ። አጠቃላይ ምንሆን እናነባለን? መ፣ ዘ፣ ነ፣ መዘነ የሚል ይሆናል ማለት ነው። መዘነ። እዚህ ደግሞ ደ፣ ደ

ረገፈ ብለን እናነባለን ማለት ነው። ኦኬ ከዛ ደግሞ እዚህ ጋር ስንመጣ ይህን ተጨረስን በኋላ እዚህ ያለ ፈ ፈ ለ ለ ገ ገ ፈለገ የሚል ይሆናል ማለት ነው። እዚህ ደግሞ ጠበቀ ጠበቀ። አንድ ባክድም ደግሞ አለው። መዘዘ መዘነ መዘነ። እሺ እዚህ ደግሞ ገ

ዘነጠ ዘነጠ አ አ ነ ነ ፀ አነፀ አነፀ ጠጠበቀ ጠበቀ ጠበቀ ውድ ቤተሰቦቼ ለዛሬው ያለው ትምህርት ይህን ይመስላል። ትምህርቱ ሁሌም የሚደርሳችሁ ሸር ላይክ እና ሰብስክራይብ በማድረግ መከታተል ትችላላችሁ። እንዲሁም ትምህርቱን ኦንላይን መማር ለምትፈልጉ በተለያዩ የሶሻል ሚዲያ አማራጮች እየሰጠን እንገኛለን። ሞ ዋትሳፕ፣ ቴሌግራም እንዲሁም ሌሎች እናንተን በሚመቻችሁ ሁሉ እንሰጣለን። ሰዓቱም እንዳያሳስባችሁ እናንተን በሚመቻችሁ ሰዓት እናስተምራለን። ሁሌም ዝግጁ ነን። ከታች ባለው ስልክ ቁጥር ገብታችሁ እኛን ማግኘት የምትችሉ ይሆናል። ቻው፣ ደህና ሁኑ።